የሆነችው ቤተ ነግሮኝ ማለት ነው። ስሚ እስኪ ሲስተር ታላቅ ሲስተር ሻወር እያጠበች ምናምን ማን ረፊት ስጋትንኪኝ ደስ የሚለው ሽንቴ ይመጣል ብላል። እንዴ ኧረ በስንት ስማ በዚህ ድምጻቸው ማለት እንኳን ዘፈን መዝሙር ቢያወጡ ለራሱ ገነት አይገቡ። እኔ የአንችን ዘፈን መስሎ ላይ ነው አባት የምሰማው ለዘራ ኧረ ተው ለበል፣ በእናትህ ተቀጣ። ዘፈን ግን ስሚ፣ በዘፈን የምትችይን ግን፣ እናትዬ አላችኋ። በቃ እናቴ የት ሞት? አሁን ደግሞ ላስደነግጥህ ነው ታኩር። እንዲህ ብለህ ነው የምታየው፣ አማ እያልክ እንደ ዮኒ ጊፍት ብቻ ልብሰን አሳየን፣ ልብሰን አሳየን። ዝቅ አድርግና ልብሰን አትበል፣ ፊት መጠዋል። ልብሰን አሳየን አልቀጠም። ራሱ አንድ ቅጣት ነው ነው ነው። ታኩርን ትኩር ብላዩ ይህን ቁራ አትዘፍንም ነበር ብራዘር በቃ እንዳንተ እኔ እዚህ ጫካ ለጫካ በግ ለበግ እዚህ እዚ ጭቃ ለጭቃ እንትን ፋራውን ምናምን የምትሉ ሙድ ደግሞ አለ ፋራውን ጥዬ ምናምን ፋራውማ ጥሎ ይሄዷል እንዴ። እንደዚህ አይነት ነገር እኔ አይመቸኝም። ከቀጣ ባልታዛር ይደኛ እንዴ ዛ ያቆመ ምን አይነት ቀብርሽኝ፣ እናቴ አንተ የውሄዱን ላይ የመሰልክ ልጅ

ሰውዬ እኔም በቃ አትሳደብ፣ ፈው ተጫወት እኮ ነው አልኳ። እንደ በሪከርድ ላይ ምናምን ሪከርድ ሲደረግ ይደብራል። ገባህ? ሪከርድ እንዳይደረግ በቃ ላሺ። ስማ እስጢፎ፣ ምን እንዳለኝ ታውቃለህ? ትናንት ደውሎ አንድ የማያወራ ልጅ አለ እዛ አድናቂ ነው። በቲቪ ምናምን ሳይኝ አለ። ከዛ አርባ ምንጭ በአካል ሳይኝ ደንግጦ አወራ አላለኝም። አልገባኝም። አልጀመረም እኮ ጌሙ። የምን ደስ ጎታብ ነው

እሺ ወደ ወደ ግቢ ሶስት ደቂቃ አለሽ ደም ላይ ስተከለ ለማብቃቃት ሞክር። ይው ይው ወጣ ይው። እሱ ነው የዝምተኞቼ ባለቤት፣ እሱ ነው የታሪክ ያናምን፣ እሱ ነው የእኔ ጀግና። ባይኑ ውስጥ አለ ያጫውተኛል። አይኑ ውስጥ እንትራ አለ ደግሞ ረፊለኛል። እሱ ነው እሱ ነው በቃ እሱ ነው ጫር ጫር እሱ ነው። እዚህ መጣ ያባራሪ። እሱ ነው። እሱ ከሌለ ለኔ ይጨንቀኛል። አይኑ ስጣት አለ፣ በጣቱ ደሞ እጅ አለ። እጁ ላይ ያጫውተኛል፣ በቃ ያጫውተኛል። አንተ ሄደ ተዋጋ ብትለኝ ይሻለኛል። አረ በሱ እግርህ እንኳን ሰሞገት ላጨኝ ይሄዳለው ላጨኝ በእሱ ግር ግዳጅ ሳይሆን አሁን ፍራፍሪት ያለበት ቦታ በመላክ ያለበት ገብተዋል አይደል ያራዳ ልጅ ውትድርና ትላለህ ቆንጆ ምሳሌ እኮ መንኳ ውትድርና ታኩሬ ስፖርት የሚለጠልጡት ግባብዳዎቹ መጨረሻቸው ምንድን ነው የክለብ ጋርድ የክለብ ጋርድ ለቀዬ ልወጣ ነው፣ እየነገርኩ ነው አንተ ልጅ። እናቴ ትሙት ብያለሁ። ጥፍጥፍ ነው ማድረግ ታገኝ እንዴ? ልብሰናነቀው በእናት ወገብህን አሳየን